የተከበራችሁ ወዳጆቼ እንደምን አላችሁ? እግዚአብሔር ይመስገን፣ እኔ ደህና ነኝ። ያው የማታቁኝ አዩድሬ ይባላለው። ሙያዬ ያው ድምፃዬ ነው። መጪው ወቅት ሐምሌ ገብርኤል እንደመሆኑ መጠን አንድ መልእክት ልነግራችሁ ነው ዛሬ እና በሄድኩባቸው አዳማ፣ ሀዋሳ፣ ዲላ፣ ደቡብ ክልል ወደዛ ሀገረ ሰላም እስከ ሞያሌ ለስራ በሄድኩባቸው ወቅት ላይ እንደ እድል ሆኖ የተወልጅ ያደኩት ገብርኤል አካባቢ ነው። የተወለድኩት በቃ ያሳደገኝ ገብርኤል ነው፣ እና በሄድኩባቸው ሀገሮች እንዳለ ቤት የምከራየው ገብርኤል ጎን ነው። እና ደነቀኝም እና ውስጤም አንዳች ያልመጣና ወይ ቅዱስ ገብርኤል እየተከተልከኝ ነው ማለት ነው አልኩኝ። አንድ አይናማ ጓደኛ አለኝ። አይደለም አዩድሬ እየቀደመል ነው አለኝ። አለቀስኩኝ፣ ከልቤ አለቀስኩና ለምን አልዘምርለትም አልኩኝ። ታሪኩ ብዙ ነው። ከሞት አፋፍ ከሰላሳ ዘጠኝ ሰዎች ሁለት ሰው ተርፈን የወጣንበት እሱም ተመተዋለ። አንደኛው ስደት ከንቱ፣ ያንን ተመኝቼ ነበር በከንቱ ሀሳቤ ወቅት ላይ። ያው የሰው ልጅ አንዳንዴ በጣም ሲከፋው ያብዳል። በዛ ምክንያት ስደትን እንትን ብዬ ነበር አገጠመኞችም ከባድ ናቸው እና ለማንኛውም ብዙ ሳላ በዛ አንድ ወዳጄ የሜዲቴሽን ምናብ የሚል መጽሐፍ የጻፈ ጓደኛ አለኝ ዮሐንስ ድሬ ማለት ነው። መጽሐፉም ከጥቂት ጊዜ ጀምሮ ተርክላቸዋለሁ ስንም

ዘምር ያለው አምሌ ገብርኤል ሳይደርስ በዝማሪ አቅርቤ ያው አውዲዮን ለቅላቸዋለሁ። አያይዤ ማሲንቆች ብቻቡና ክራሩን እና አጃቢዎችን የሚሆን የምታግዙኝ በዚህ በስልክ ቁጥሬ ላይ መልእክት ማስቀመጥ ትችላላችሁ። የሰው ልጅ ሺ ቢጀግን ሺ ቢያቅራራ ሺ አገር መሪ ቢሆን ሺ ጀግና ቢሆን ሺ ባለ ሀብት ቢሆን ጉልበተኛም ቢሆን ወዘተረፈ ባለ እውቀት ባለጥበብ ቢሆን እግዚአብሔርን ካልያዘ ከንቱ ነውና፣ ትላንትን ያሳለፈልን ዛሬን ያቆመንን አምላክ ማወደስ ግድ ስለሆነ ቤተኛው ምት ላይ ለማመስገን ያክል ነው። ከዚህ አምና እንደሰራውት ዘለሰኛ ያው መልእክቱን ስሙት። በዚህ አጋጣሚ አዩ ድሬ ብላችሁ ለማንኛውም ዜማውን ቀን ጨብል አድርግላችሁ ወልደቴ ምድገቴም በቤት ነቦና አደራ እንዳተቦኝ ገብረ ሄሎይናና

አደራ እንዳትቦኝ ገብሬ ሄሎይናና አደራ እንዳትቦኝ ገብሬ ሄሎይና ና። አመሰግናለሁ። ቀንጨብ ለማድረግ ያክል ነው። ሙሉውን እለቅላችኋለሁ እንዳልኩት አሳባችሁን፣ አስተያየታችሁን በኮሚንት ላይ አስቀምጡልኝ። እግዜር አክብርልኝ። አመሰግናለሁ።